ጤነስትልን ጠበቃ እንዳር ካሴ ነኝ። ስለ ጥብቅና አገልግሎትና ስነ ምግባር ሕግ ህግ ነክ መረጃ ላካፍላችሁ። የጥብቅና ሙያ አገልግሎት ማለት የገንዘብ ክፍያ በመቀበል ወይም ወደፊት የሚገኝ ቀጥተኛ ወይም ቀጥተኛ ያልሆነ ጥቅም ለማገኘት ሲባል ወይም ያለ ክፍያ በጠበቃ ወይም በጥብቅና ድርጅት የሚሰጥ ማንኛውም የህግ አገልግሎት ሲሆን በህግ ጉዳዮች ላይ ምክር መስጠት፣ ከወንጀል ጉዳዮች የማደራደር ስራ መስራት፣ የህግ ሰነድ ማዘጋጀት፣ ወይም በደንበኛው ስም ሰነድ ማቅረብ፣ በፍርድ ቤቶች፣ አስተዳደሪ ጉባኤዎች፣ ከፊል የዳኝነት ስልጣን ባላቸው አካላት፣ በግልግል ዳኝነት ጉባኤዎችና በሌሎች አማራጭ የሙግት መፍቻ መድረኮች ደንበኛን ወክሎ መቅረብና መከራከር ነው። በርካታው የማህበረሰብ ክፍል የፍርድ ቤት ጉዳይ ሲያጋጠመው ምን አይነት ጠበቃ ሊያዝ ማን ነው ጉዳዬን በትክክል ተገንዝቦና እንደኔ የሆነ ጉዳይ የሚከታተልልኝ በሚል ብዙዎች ሲያስጨንቅ ይስተዋላል። በተግባር የምንመለከተው በርካታው የጥብቅና ስራ የሚሰራው በአገናኝ በኩል ሲሆን ነገር ግን ጠበቆች የጥብቅና ስራቸውን ባገናኝ በኩል መስራት የማይችሉና በአገናኝ በኩል የሚሰሩ ከሆነ የዲስፕሊን ግድፈት ነው። አገናኝ ማለት የጥብቅና አገልግሎትን በሚመለከት ጠበቃን ወይም የጥብቅና ድርጅትንና ባለጉዳዩን በማገናኘት ከአንዱ ወይም ከሁለቱም ወገን ክፍያ ወይም ከውሽን በመቀበል ወይም ወደፊት ለመቀበል በማሰብ ባለጉዳዩን በማግባባትና በማሳመን ባለጉዳዩ እርሱ የመረጥለትን ጠበቃ እንዲይዝ የሚያደርግ ወይም የሚያግባባ ማንኛውም ሰው ነው። የጠበቆች ስነ ምግባር ጥሰት ቀላልና ከባድ የዲስፕሊን ጥፋት ተብሎ የሚከፈሉ ሲሆን እንደ ነገሩ ሁኔታ በገንዘብ መቀጮ፣ ፈቃድን መንጠቅና ከፍ ይስል በመደበኛው ወንጀል ተከሶ ጥፋተኛ የሚባልበት ሁኔታ ይኖራል። ማንኛውም ጠበቃ ነገረፈጅ ወይም የሕግ አማካሪ በፍርድ ቤት ወይም የዳኝነት ስልጣን ባለው አካል ፊት ቀርቦ ማናቸውንም አይነት ክርክር እንዲከራከር በኦፊሳላዊ መንገድ ወይም ባለ ጉዳዩ በተወከለበት ጉዳይ የወካውን ወገን ጥቅም መሰዋት ወይም በአንድ ጉዳይ የሁለቱንም ተከራካሪ ወገኖች ጉዳይ አጣምሮ በመስራት እያወቀ ጉዳዩን ያበላሸበት እንደሆነ በቀላል ስርዓትና በመቀጮ ይቀጣል። ቀላል ከሚባሉት የዲስፕሊን ግድፈቶች መካከል የደንበኛውን ክብር መንካት እንደ ማመናጨቅ አይነት፣ ጉዳዩ ያለበትን ደረጃ ለደንበኛው አለማሳወቅ፣ ያለ በቂና አሳማኝ ምክንያት በቀጠሮ ቀን መዘግየትና ፍርድ ቤት ያለመገኘት፣ ለጠበቆች ማህበር መክፈል የሚጠበቅበትን ክፍያ ወይም መዋጮ በተደጋጋሚና በወቅቱ ያለመክፈልና ባልታደሰ የጥብቅና ፈቃድ የጥብቅና አገልግሎት መስጠት ናቸው። በከባድ የዲስፕሊን ጥፋት የሚፈረጁት ተለዋጭ ቀጠሮ በተደጋጋሚ መጠየቅና የፍርድ ቤት ጉዳይ እንዲጓተት ማድረግ፣ የጥብቅና ስራን ባገናኝ መስራት ወይም ለሌሎች ጠበቆች ያገናኝነት ስራ መስራት፣ የጥብቅና አገልግሎት ውልን በጽሁፍ ያለማድረግና የጥብቅና ውልን ያለ አግባብ ማቋረጥ፣ ከአቅም በታች በመከራከር መዝገብ ውጤታማ እንዳይሆን ማድረግ፣ የደንበኛውን ጉዳይ እንዲበላሽ ወይም ውጤታማ እንዳይሆን ማድረግ፣ ከተቃራኒው ባለጉዳይ ጠበቃ ጋር በመመሳጠር ወይም ማስረጃ በማጥፋት የደንበኛ ጉዳይ ውጤታማ እንዳይሆን ማድረግ፣ ሐሰተኛ ማስረጃ በመጠቀም ወይም በማናቸውም ሁኔታ በማታለል የጥብቅና ፈቃድ ማውጣት፣ እንደማያዋጣ በግልጽ የሚታወቅ ጉዳይ መያዝ፣ የመሳሰሉት ከባድ የዲስፕሊን ጥሰቶች ስለሆኑ እኛ ጠበቆች ጥንቃቄ በማድረግና ፈጣሪን በመፍራት ስራችን ልንሰራ ይገባል። አመሰግናለሁ።